መከራዬን ያበላሽ ሴት ነሽ አንቺ። በፍጹም በፍጹም ምን ያልገባሽ

ተቦታ ልጅ ጭሪ ተቦታ ጎዳና ላይ እስክደበደብ ድረስ መከራይን ያበላሽኝ ሴት ነሽ አንቺ። በፍጹም በፍጹም እኔ ለመልካም ሴት ነው የምገባው፣ ቢገባሽ። ለትዳሬ ብዬ ብዙ መሥዋዕትነት ከፍያለሁ እስከዚህ ደቂቃ ድረስ ፊቷ መታ ብሎ ስታደርግለት በቃ አይንሽን ማየት አልፈልግም ማለት ነው። ሚስቱን አይንሽን ማየት አያችሁ። ጊዜው እንደዚህ ቀያየረ፣ ሰው እንደዚህ ቀያየረ። አሁን ባሁን ማለት ነው። አሁን ባሁን የልጆቹን እናት ሁለት ልጆች የሰጠችው ለሱ ብላ ስንት መስዋዕት የከፈለችው ሴት ለሱ ብላ ቤተሰብን ጥላ እሱን መርጣ አሁን በቅርብ አይደል እንዴ ከቤተሰብ ራሱ የታረቀችው። አሁን በቅርብ ሰላም፣ እንዴት ናቸው? ደህና ናቸው ያለውላቸው። እግዚአብሔር ይመስገን፣ እኔ ደህና ነኝ። ለድምጤ ይቆጣጥ፣ ተፋን ነገር ይዞኝ ነው። ግን የናይ ነገር በጣም ገርሞ ነው በእውነት በጣም ማለት ነው። በጣም የሚያሳዝን ለትዳሩ ጎበዝ ጠንካራ የዋ ነበረ። ግን አሁን ግን ትዳሩን በቃ ከንቱ አረገው። በቃ የአማረ ቤቱን ልጆቹን ጥሎ በቃ ከማንም ሆነ በዴ ጋር ከማንም ዱርዬ ሴት ጋር ይሄን እንደዚህ ፈጥራ፣ አልፈልግሽም፣ አይንሽም ማየት አልፈልግም ማለት እኮ በድለሽኛል፣ እዴት ጥለሽኛል፣ አውት ትለሽኛል፣ ጎዳና ላይ ጎዳና ላይ ስጤኝ፣ እሷን ያነሳችኝ አለ። አልፈልግሽም፣ በቃ ጭራሽ አልፈልግሽም። እኔ የተሻለ ሰው ነው የምፈልግ፣ የተሻለ ሰው ነው ፈጣሪ ይሰጠኛል። አንቺ መጥኮ ነሽ፣ አንቺ ለእኔ የምትገቢ ሰው አይደለሽም ማለት ነው። ውብዬ ለዛው ነው ውብዬ ለትዳሯ ጠንካራ ናት። በጣም ጠንካራ ልጅ ማለት ነው። በቃ ጎበዝ መስዋዕት የከፈለችበት ትዳር ነው። ለእሱ ብላ ስንት ባለፈም እንደዚህ ከሆነ ሴት ጋር እንደዚህ ስትጃጃል ስትጃጃል እሺ ብላ ይቅርታ ተቀበለችው። በጣም ስለምትወድ ነው። አሁን ድጋሜ ስተት። ኧረ ናይ ምንድን ነው እሱ? ይሄ በጣም የሚያሳዝን ነገር ነው። ኧረ እንደዚህ አትስራ። በቃ ከአንተ ማየት ጠበቅ ነው በጣም ክብር ያለ ልጅ ነህ፣ ጠንካራ ካራ ልጅ ነህ። ይሄ ይሰራ እንዴ? ይሄ ይሰራ ነብር እኮ ነው። የሙቤ እናት እኮ ከዛ ለአንተ ብላ ነው የመጣችው። ማዘር ከዛ በላ ለአንተ ብላ ሊያስታርቁ የመጡ ይህን ታረጋለህ እንዴ? ኧረ ዞር በልና አስተውል። የልጆችን እናት እኮ ነው። እነዚህን የመሳሰለ ወንድና ሴት ስለሰጠች በቃ እግዚአብሔር ይመስገን ብለህ ተቀብለህ መኖር ነው እንጂ፣ አንቺ መጥፎ ነሽ፣ አንቺ ክፉ ነሽ፣ ለአንቺ የምትገባ ሰው አይደለም አንተ እሷ እራሱ ለአንተ የምትገባ ልጅ አይደለችም። በቃ ለአንተ የምትገባ ልጅ አይደለችም። እስከ ዛሬ ስህተት የምትሰራው አንተ ነህ። ውብዬ ሰርታ አታውቅም። ድንገር ውብዬ ጭራሽ ስህተት ሰርታ አታውቅም። እስከ ዛሬ ከመጣች እንደ ፍራንክ አድርጋ እንደሆነ እውነተኛ ወንድ እዛ አንተ ጋር መታለች አልመጣችም። አንተ ነህ ሴት የምታማርጥባት፣ ግን ስለምትወድ ዝቅ ብላ ኖራለች። ስለምትወድ ስለምትቀበለ በቃ እሱን ሆዷን አይተህ ነው የምትጫወትባት አይዞሽ ውብዬ፣ ወንድ ቢሄድ ወንድ ይመጣል። አትጨናነሪ። አንቺ ልጆችሽ በአሁኑ ሰዓት ልጆችሽ እራሱ በቃ ፀጋ ናቸው። አንቺ ፀጋ አለሽ። እሱ ነው እንደ ዝውረታም ዞሮ ዞሮ የት የሚቀረው? ይለምንሻል። ይቅርታ ይልሻል። አንቺ እግዚአብሔር ይመስገን በቃ ፀጋ አለሽ። እንዲህ አንቺ እግዚአብሔር ስጦታ አለሽ። ይለምንሻል እንጂ አለምኘውም። በቃ ምንም ከእግዚአብሔር ተስፋ አትቆረጭ ከሱ ራሱ ልቆርጭ ከእግዚአብሔር ተስፋ እንዳቆርጭ። አይዞሽ ጠንካራ ሴት ሆኑ። ግን ናይ ማለት ነው በጣም መወደው ልጅ በጣም በቃ እንጃ፣ ለሰው ያለው ፍቅር፣ ለሰው ያለው ክብር፣ ለሰው ያለው ምናምን በቃ እንደዛ ይመስለኛል። አሁን ግን ከንቱ አረገው። ከዱርዬ ሴት ጋር፣ ከማንም ሴት ጋር ከማታቃት ገና አብር ሰጠችኝ፣ አይፎን ሰጠችኝ። ብር እኳ አላፊ ጠፊ ነው። ዋና የሰው ልጅ እምነትና ፍቅር ነው። በቃ እምነት ፍቅር ካለ ሁሉ ነገር ይገኛል። ገንዘብ ብቻውን ምንም ማረግ፣ ገንዘብ ኖሮም አይተናል፣ አቶም አይተናል፣ ምንም ፋይዳ የለውም። ፍቅር ካለ ግን ገንዘብ በኋላ ይመጣል። ዋና ሚስት ልጆች ማስደሰት ነው። ትዳር መበተል ብርቃ ረከው እንዴ? ብርቃ አይደለም እኮ እንደዚህ ዝቀርቀ ተሰርባታለ እንዴ? ለምን ተመታችብኝ ብለህ የምታብድ እኮ ነው። እንዴ ውብዬ ስመቶ ለመታች ውብዬ ስትመታ ግን እንደታ ይመስል አሁን ልታ እኮ ነው። ገና የወለደችው አራስ እኮ ናት። ባራስነቷ እንኳን ያላከበርካት ያላረስካት አንተ ወንድና ተረ ወንድ ራሱ አልቆጥረህ። በእውነት እኔ ጥንካሬ ወንድ ነው የሚመስለው ግን፣ አሁን በሴት ምንድነው ወንዱ በሴት መጫወት የኢትዮጵያ ወንዶች ማ እኔ እንጃ ምን ልትሆን እንደሆነ አልገባም አልገባኝ። ይህን ሰሞኑን ወከባ ያም ከፍቅረኛ ዋጋ ያም ከፍቅረኛ ያንተ ደግሞ ፍቅረኛ አይደለም፣ ትዳር ነው። ትዳር ትዳር ማለት ክብር አለው ትልቅ ነገር ነው በቃ